ውያንተ ደግሞ በሰርጋችን ቀን ስለምን ሞት ነው የምታወረው? በልተነሳውን እጮኜ በህንዶች ፍቅር ጨርቋን ጥላ ካበደች ሰነባበተች። አለባባሳው እና ሳይቀር እንደ እንደነሱ ሆነ። ብዙም እንደዚህ ሳይጠናባት እንደ እንደነሱ መሆን የጀማመራት ሰሞን አንገቷን የነቀነቀች ስታወራኝ ነርቭ በሽታ የተጠናወታት መስሎኝ ሐኪም ቤትሉ ሰድሽ ብያት ነበር። ቆይቶ ነው የነሱ የንግግር ዘዬ መሆኑ የገባኝ። የእጮኜ ስም ቃል ኪዳን ነው። የሆነ ቀን ሀገር ሰላም ብዬ ጣልዬ ቃል ኪዳን ብዬ እየተጣራው ወደ ቤት ስገባ ድንገት ከውስጥ ብቅ አለችና፣ ካሁን በኋላ ስሜ ቃጅል ነው። እሺ? ሁለተኛ ቃል ኪዳን ብለን እንዳጠረኝ ብላ ገሰጸችኝ። እጮኜ የእምነት ሰው ነበረች። ጧጧት ጧት ነጠሏን ተከናንባ ምስላ ድኖ ፊት ተንበርክካ በጸሎት ትተጋ ነበር። አሁን አራት እጅ ያለው ዝሆን የሚመስል ነገር ቤቱ ውስጥ ለጥፋ እጣኗን እያንቦለቦለች ማጉተምተም ጀመረች። ለመጀመሪያ ጊዜ እንደዚህ ስታደርግ ያዩት ቀን ሎቱ ስባት ብዬ በድንጋጤ ሶስት ጊዜ አማተብኩ። ሳማተብ አየችኝና እና ፈገግ ብላ ወደ እኔ መጣ የሆነ ቀይ ዱቄት በእጇ ቁንጠራ ግንባሬ ላይ ከቀባችን በኋላ ጌታ ክርሽኔ ባርክህ አለችኝ። የምናገረው ጠፍቶኝ ዝም አልኳት። ግንባሯን ቋጠር አድርጋ ኮስተራለችና፣ አሜን አትልም እንዴ ብላ ፈጠጠችብኝ። ከድንጋጤ የተነሳ አሜን ከማለት አልፌ የሚለውን የነዋይ ደበበን ሙዚቃ መጫወት ጀመርኩ። ቁጭ ብለን ቡና እየጠጣን ነው ሳታስበው ቡናው ተደፋባትና እሻሩክዬ ድረስ ብላጮች ፈገግ ብዬ የኔ ፍቅር እንዴት ነው? ቆይ ሻሩክ ከህንድ ተነስቶ በዚህ ደቂቃ ውስጥ አንቺ ጋር የሚደርሰው መልአክ አደረግሽው እንዴ አልኳት። ገላመጠችኝና ተነስታ ሄደች። የህንዶች አማልክት ብዛት ያስገርመኛል። ያገኙትን ነገር ማምለክ ይመቻቸዋል። ህንድ ውስጥ ከሚመለኩ ነገሮች መካከል ዋነኛው ዓላም ናት! መንገድ ላይ የሄድን ድንገት ላም ካየው እጮኜ ካላመለኳት ትለኛለች በሚል ፍራቻ አይኗን በእጅ ሸፍኜ ሆነው አልፈው። በእሷ የተነሳ ያልሆንኩት ነገር የለም። ስራዬ የጫካ ለጫካና ማሳ ለማሳ የተሯሯጡ መኖር ሆነ። እሷ ከፊት ከፊት ሻርፓን እያውለበለበች ስትሮጥ፣ እኔ ከኋላ ከኋላ እንዳበደ ውሻ ያለከለኩ ከተላታለሁ። ሮጠን ሲደክመን በጀርባችን እንጋለልና እየኔ ፍቅር ትለኛለች ወይ የቃጀልዬ። አንድ ቀን ግን ህንድ ውቅያኖስ ሄጄ መዋኘ ትፈልጋለሁ። ወይ ጉድ! ህንድ ውቅያኖስ እዚህ እንደ ለመድሻቸው መዋኛ ገንዳዎች መሰለሽ እንዴ? ስምጥ እኮ ነው። ፈገግ ብላ ይሁና ምን ችግር አለው? ምናልባት ሰምጥ እንኳን እንደ ሻሩክ ገብተህ ታድነኛለህ። አንቺ ግን ሻሩክ ሻሩክ ብለሽ በሻርክ ልታስበይኝ ነው። እንዲያለማሽ አንተ ደግሞ አትን በጫበጭ እስቲ ጌታ ክርሽና ይጠብቃል፣ ምንም አትሆንም። በል ተነሳውን ብላ እጄን ጎትታ ነሳችኝና ሩጫችንን ቀጠልን። የሆነ ቀን ማታ ዝናብ ፍቅር ይጨምራል ብላ በዝናብ አስደብድባኝ። የዛን ቀን ማታ ብርድ መጥቶኝ ወባ እንደያዘው ሰው በላብ ተጠምቄ ስንቀጠቀጥ አደርጎ። ህንድ ፊልም ከፍታ እያየን ነው፣ ድንገት አክተሩ በጥይት ተመታና መሬት ሊወደቀ ወዲያው የተነፋረቀች ማልቀስ ጀመረች። ኧረ በናትሽ አታልቅሽ፣ ህንድ ፊልም እኮ ነው እንኳን በጥይት አይደለም በሚሳኤል ቢደበደብ ራሱ አክተሩ ላይሞት ይችላል አልኳት። ለቅሷን ልታቆም አልቻለችም። አሁን ያለቀሽውን ለቅሶ አምላክሽ ፊት ተንበርክከሽ ስለ ኃጢአትሽ ብታልቅሽ ኖሮ ቀጥታ ገነት ነበር የምትገቢው አልኳት። እኔ ገነት ሳይሆን ህንድ ነው መግባት ምፈልገው ብላ ለቅሷን ይበልጥ አቀለጠችው። መኝታ ክፍላችን ወንበር ላይ ሆኜ መጻፍ እያነበብኩኝ ነው ድንገት አቋረጠችኝና እዮብዬ አለችኝ። እወይ ቃልዬ፣ ማለቴ ቃጀልዬ አልኳት። ረጅም ጊዜ የሆነን እኮ ሳንጋባ አንድ ቤት መኖር ከጀመርን፣ መቼ ነው የምንጋባው? አለችኝ። ደስ ያለሽ ቀን አልኳት። ውይ አንተ ደግሞ አትቀልድ እስቲ፣ ተምሬ እኮ ነው ፍቅሬ አልኳት። ከተኛችበት ቀን አለችና እውነት አለችኝ። እውነት፣ ወይኔ በላ ከአልጋ ወርዳ ወደ እኔ መታ፣ ጭምቅ አርጋ አቀፈችኝና እወድሃለው እሺ አለችኝ። እኔም ውድድ ነው ማረግሽ፣ በቃ ቀኑን እንወስንና ለአንችም ቆንጆ ቬሎ ለእኔም ቆንጆ ሱፍ እንመርጣለን እሺ አልኳት። በቬሎና በሱፍማ እንጋባም አለችኝ። እና እሱን ለኔቶ ብላቀፈችኝ። ዛሬ ሰርጋችን ቀን ነው እንደ ቦሊው ዳክተር ጢሚን ግራና ቀኛሽ ቀኛሹዬ አናቴ ላይ የአሮጊቶች ሻሽ የሚመስል ነገር ጥምጥም ያለው እሷን በጌጣጌጥ አሸብረቃ እውነተኛዋን ቃጀል ትመስላለች። ለሚያይን ሁሉ ደንበኛ ህንዳዊ እንጂ የአበሾች አንመስልም። ጆሮ የስር ጠጋለችና፣ አሁን ደግሞ እሳት እናነድና ልብሳችንን አንድ ላይ አስረን እሳቱን ሶስት ጊዜ እንዞረዋለን። እሺ አለችኝ። ግራ ገብቶኝ እሱ ደግሞ ምንድን ነው አልኳት። እያው ቃል ኪዳን እንደ መግባት ነው። እሳቱን ሶስት ጊዜ ዞር ነው ማለት እንደ እሳት የሚፋጅ ነገር በሕይወታችን ቢገጥመን እንኳ ላንከዳዳ አብረን ልናልፈው ቃል ተገባባ ማለት ነው አለችኝ። እናንተ እንዲዋን ስትባሉ ግን ከእሳት ጋር ያላችሁ ቁርኝት ከባድ ነው። አንቺማ ድንገት በሞት እንኳ ሬሳዬን የምታቃጥዩ እንጂ ሰጋዬን አፈር የምታቀምሽው ላይ አይመስለኝም አልኳት። ውያንተ ደሞ በሰርጋችን ቀን ስለምን ሞት ነው የምታወራው? በል ተነሳውን አለችኝና ልብሳችንን እርስ በርስ ቋጥረን ሰለሜ፣ ሰለሜ እንደሚጫወት ሰው ከፊትና ከኋላ ሆነን እሳቱን ሶስት ጊዜ ዞር ነው። ከዛም ነፍሳችን እስከሚጠፋ በሕንድ ሙዚቃ ጭፈርንና ሰርጋችን ተጠናቀቀ። የሆነ ቀን እንደለመርነው ጫካ ውስጥ ወክ እያረግን ነው ቃል ኪዳን ከአንድ ዛፍ ላይ አበባ ቀጥፋ እያሸተተች እያለ ድንገት ጭንብል ያረጉ ሁለት ሽፍቶች ከየት መጡ ሳይባሉ መጡና ሚስቴን አፈኗት። በድንጋጤ ነጠል ብዬ ቆምኩ። አንደኛው ሽፍታ ወደ እኔ እያየ የሐበሻ ሴቶች ደብረው ነው ህንደው የጠበስከው አለኝ። ሬኔ ጌታ ሐበሻ ናት። አልኩት። እንዴ አንቺ ሐበሻ ነሽ እንዴ ብሎ ማስኩን አወለቀ። አዎ ብላ ራሷን ነቀነቀችለት። ሌላኛው ሽፍታ ምን ውለ ነው ጭንብልህን የገለጥከው? ስራውን አበላሸውኩ ብሎ በንዴት ጭንብሉን አወለቀውና ውይ ብሎ ደንግጦ መልሶ አደረገው። ችግር የለም ፊታችሁን እንዳላየው ቁጠሩት፣ አልኩት በያሁን ያደረግሽውን ወርቅ ጨምሮ ሁሉንም ንብረትሽን በሰላም አውልቀሽ አስረክቢን፣ አለዚያ ብሎ ከጎኑ ስለት ሊያወጣ ሲል አድነኝ እኔ ፍቅር ድረስልኝ ብላ መጮ ጀመረች። ስደነግጥ ሻሩክ ድረስ ምትለው ነገር በሐሳቤ ውል አለብኝ። ሳላስበው የቀነኒሳ መንፈስ በላይ ሊያደረ ሻሩኪ ድረስልሽ ቃጀል ሻሩኪ ድረስልሽ በየዞርኩና ከአካባቢው በሩጫ ተሰወርኩ።